ክርስቲያኖ ሮናልዶ ግን ምንድን ነው የሚሰራው? ነው ፋ እሱ ሁሌ አይሰለቸውም። ምንድን ነው የሚያደርገው ሁሌ ባይስክል? ምትገርም ጎል ነው ያስቆጠረው። ጋይስ፣ ምትገርም ጎል ምትገርም ጎል ማለት ነው። የሳውዲ ኪንግ ናለ ኦር። ሰላም ሰላም፣ እንዴት ናቸው? ጤና ይስጥልኝ ቤተሰብ። ዛሬ እንግዲህ ክርስቲያኖ ሮናልዶ ላርና ስር ያስቆጠራት ምርጥ የመስቀስ ጎል ነው ማለት ነው። አብረን የምናይ አይናው ጨዋታው ሁለት ቀን ሶስት ቀን ሆኖታል ከተካሄደ። ነገር ግን አብረን እናያታለን ማለት ነው፣ አብረን ሪያክት እናደርጋለን። ስ ስ ዲ ሮናልዶ ያስቆጠራት ጎል ይችነች ማለት ነው። ከታች 12 ቁጥሩ ክሮስ ያረጋትን ጎል ነው በመቀስ ያረጋት ማለት ነው። ይችን ጎል ነው እንግዲህ ክርስቲያኖ ያስቆጠረው። ምን አይነት ጎል ነው በስማ ምን አይነት ጎል ነው ያስቆጠረው? አረ ሰው የአርባ ሰው ይ አረ ተው ፋዘር ሂድ ሂድ ሮናልዶ እግዚአብሔርን ይችላል። ሮናልዶ በቃ ይለያል ነው የምላችሁ። ፋም ይለያል። መጨፈር ሲያንስህ ነብሮ ደጋፊ ተመልከቱ። ዚጋ ማለት ነው፣ የደጋፊውን ደስታ ማለት ነው። እግዚአብሔር ሁሉን ነው በቃ እርክት ያደረገው ማለት ነው። እኛንስ ራሱ ግራግራ ጋባን እኮ ብሮ ብሮ ብሮ። ኧረ ሲያርሰብን እንዴ ቀስ እያረክማን። ለማንኛውም የሚመችው ማለት ነው በአንተ ጊዜ በመንፈጠራችን እናመሰግናለን። በአንተና በሊዮ ሊዮ ሜሲ ጋር በመፈጠራችን ወይ ታንክ ላስ። ለማንኛውም እንደምታዩት ነው እንግዲህ ደጋፊ ዘውዱን ደፉለት። ዘውዱን ዘሪል ኪንግ ኦፍ ኮርስ ሂድ ዘርስ አይደለ ዘሪል ኪንግ ሮናልዶ። ንጉስ የሚሆን የምትሉ ንጉስ ነው እኮ እኮ። ለማንኛውም አንዴ እንመልከታት ጎሯል ላይ ሹት ትለያለ። የኳሷን ፖዚሽን ተመልከቱ። በቃ ወደፊት ነው የተጣለለት፣ ወደፊት እየሮጠ ነበር፣ ወደኋላ ተመለሰ ጥታ። በቃ ጥታ የምትገርም ባይስክል ጎል ነው ማስቆጠር የቻለው። በቃ ትዝ የሚለኝ የጋርናቸው ጎል ኤቨርተን ላይ ያስቆጠራት፣ ኦፍኮርስ የሱ ጁቤ ላይ ያስቆጠራት የሮናልዶ ማለች ግን ያችን ለትላ ፎ እንዲህ ቁሞ ነው የቀረው። በጣም የምትገርም ጎል ነው። ክርስቲያኖ ሮናልዶ ያ ያው ትለይ በይብን አለ። ኧረ አንተ፣ በቃ እኔ በቃ ለአንተ ቃላት የለኝም። በምን አንደበት ላወራ ስለአንተ፣ ነው የምልህ ስለአንተ በምን ኪንግ የሚያስማማን ቃላት እስኪ ምረጡ። እኔ ንጉስ ብየዋለው፣ እናንተ እስኪ ኮመንት አሳውቁ። ሌስ ጋው ጋይስ ምን አይነት ጎል ነች? በቃ ቀኝ እንትን ላይ አንግል ላይ ነው በቃ ወስዶ ልጥፍ ልጥ፣ ቀኝ አንግል ላይ ወስዶ ልጥፍ ነው ያደረገለት ማለት ነው። ታችሁታል? ግን ጎሉ ማለት ኳሷ ያለችበትን ፖዚሽን እሱ የተነሳበትን ፖዚሽን አይታችሁታል ሪሊ ዚጋ ማለት ነው፣ ያለበትና የተነሳበት በቃ ዲፌንደር እኮ ቆሟል። እንደ ሂዘ ሮናልዶ ብሮ ሮናልዶ ወየ ወየ ወየ አርጎስ። እኔ አላልኩም እኔ አላልኩም። ማንኛውም ይመቸው ነው ምላችሁ፣ ይመቸው። በቃ ሮናልዶ ጎል አግብቶ ሲጨፍር ብቻ ነው የሚያምርበት። እንደ እሱ ብቻ ሮድሪ ሚስቱስ እንዲህ እሱ የትን ቦታ ትራምፕ አይቀረው የትን ቦታ ማንጫን ፖስተር ያስቀደደ ትራምፕ ላይ ሂዶ የነገሰ ሂዝናዊሚስ ክርስቲያኖ። ለማንኛውም ይች ጎል በጣም በጣም ነው የተመቸች ጋይስ። ዩቬ ላይ ያየዋት ጎል ነው የተደገመችው። በቃ ክርስቲያን ምንም ቃላት የለኝም ማለት ነው። አንተን የማደንቅብህ የምነግር ምንም ቃላት የለኝም። እናመሰግናለን እናመሰግናለን። አስመስክሯን ንጉስ መሆኑ ግሬተስ ጎት ጎት። እኔ ያላልኩ ደፍነትሊ ደፍነትሊ። ሳቁን ተመልከቱ። በቃ ክርስቲያኖ ጎል አስቆጥሮ ሲደሰት መደሰት እንዴት ይትም ነው የማይገኝ ታን የክርስቲያኖ ትልቁ የደስታ ምንጩ ጎል ማስቆጠር ነው። ከምሬ ነው፣ ጎል ማስቆጠር ነው። ለማንኛውም ፋም ይህ ቪዲዮ ከተመቻችሁ ላይክ በማድረግ እንድታበረታቱኝ ፈልጋል ሰብስክራይብ በማድረግ ደግሞ የቤተሰቡ አባል እንድትሆኑ ከታላቅ አክብሮት ጋር ጠይቃችኋለሁ ማለት ነው። በሌላ ሪያክሽን ቪዲዮ እስከምንገናኝ ደህና ሁኑልኝ፣ ይመቻችሁ፣ እወዳችኋለሁ።